አሰላሙ አለይኩም ወረህመቱላሂ ወበረካቱህ የተከበራችሁ ቻናል የተሳቦች እንዲኛ ነች ልኛን ያለውላችሁ አልሐምዱሊላህ፣ ዛሬ በጣም የሚወዱት ሩብያን ምግብ ታውቃላችሁ። መቼ እ እ የምንሰራ ይሆናል በተረፈ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ለምታበረታቱ ከልብ አመሰግናለሁ። ለእናንተ ቃል የለኝም ከልብ አመሰግናለሁ። ያረኩበት እዚህ ጋር ምንም ነገር አላደረግኩም። ቁር ማነው ቁንዶው በርበሬ ልትል አስወጥ እና ቁንዶው በርበሬ ማለት ነው። ትንሽ እየጫው ነው ያረኩት ደግሞ አልጠብሰውም። በስ እንደዚህ ሞቅ ሞቅ ካለ ኸላስ አሁን ይሄ ይበቃዋል። አላ ይሄው እንደምታውት ትንሽ ነው እኔ ብዙ እንትላላችሁ ትንሽ ነው እና ይሄን የምሰራ አብረን ይፈናል ኢንሻአላ በተለይ ላይክ ሼር እያደረጋችሁ አፈረታችሁ ከሉ

ዛፈሯን አይደለም ማለት ዛፈሯን መጥፈን ማለት ብቻ። ይሄን የጨመርኩ እዚህ ጋር፣ ይሄ ደግሞ ሞይ ወርድና ዛፈሯን ማለት ዛፈሯን ጨመርኩ። እሺ፣ እንደምታውቁ የሚጨምራቸውን አዘጋጅቻለሁ። ይሄ ሄል ነው። ይሄ ደግሞ ድንብላል የተፈጨና ካሙን የተፈጨ ይሄ ደግሞ ምንድነው? ይሄ ሎሚ፣ ሎሚ አስወጥ፣ ሎሚ አስወጥ የተፈጨና ይሄ ቆንጆ በርበሬ ነው። ይሄ ደግሞ ብዛር የሚሉት ማድረግ ማለት ነው። ይሄ ነው። እሱ ለአሳ የሚዘጋጀው ነው የተጠቀምኩት። እሺ፣ እንደዚህ ይሄን ጠበስ ጠበስ ታደርግ ነው። በኋላ ኢንሻአላ እነዚህን ያደራጃችሁን በሙሉ ተጨምራችኋለሁ። እሳታችንን ቀነስ አድርገን ጨዋ እሺ። ሩዝ እየሰራሁ ነው። ሩዙን እዚህ ጋር እያበሰልኩ ነው። ይሆናል እንደዚህ ትንሽ ቀንሼልታለሁ። ከዚህ ነው ወደዚህ ጋ ያደረኩት። አሁን ደግሞ ደምናረገ ሩዜ ዝላየበስሌ ነው። ከዛ ይሄንን እ ጨምረዋል። ያው እኔ ብዙ ቤተሰብ ስለሌለ ይሄን ያክል በርካታ አልሰራም። አንደኛ እኔ ደግሞ አልባላም፣ ይሄን እኔ አልወድም እና ስላሚልና ይሄ ከላይ ጨምረዋለሁ ስለሆነ አልተመቸኝም። ስጨምረው ለማሳየት አች ሩዛችን እንደዚህ ከሆነ በደንብ መብሰል የለበትም። በቂ ነው። የድንብላ ቅጠል ነው። ስለሆነ አሁን ከላይ ሻላቻ ላይ ይጨምራለሁ። ሙዜ ይህን ከሙዜ ላይ ይጨምራለሁ። እንደዚህ አድርጌ ይጨርሻለሁኝ። አሁን ከታች ከነ ወይም ብረት ነገር ከታች አድርጋችሁ አንድ ሰዓት ቀድር ይበስላል ማለት ነው። በዚህ መልኩ እንግዲህ አቀራያለው። በጣም ነው የሚወዱት ቆንጆ ምግብ ነው ለእነሱ ለኔ አሪፍ ነበር፣ ላኪን ሩብያን ስላለው እኔ አልወደም። እሱም በጣም ነው የምጠላው እንጂ፣ ቆንጆ ነው፣ ቆንጆ ምግብ ነው፣ በጣም የሚጥም ነው ማለት በዶሮ ምናምን እንደዚህ ስለምሰራ በጣም አሪፍ ቆንጆ ጣዕም ያለው ነው። ላኪን እኔ በሩብያን ስለሆነ የሰራሁት አልበላም፣ ዛሬ ለእኔ ሌላ ነው። እና በተረፈ አበረታቱን፣ ላይክ ሸር ያደረጋችሁ አበረታቱን፣ ቻና ላይ በጣም ያኔ ተቆይ ተቆየሁ በስንት ጊዜ ነው ያ ሶስት ዓመት እንደዛ አካባቢ ተዘግቶ ተቀምጦ ነው። አሁን እንዳዲስ ያንቀሳቀስኩትና አበረታቱኝ ስለምትመጡ ስለምታበረታቱኝ ደግሞ ለምትመጡ ለምታበረታቱ ለምት ማጥ ለምታ ከልብ አመሰግናለሁ። በጣም ለእናንተ ቃል የለኝም። ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ በድጋሜ ላለው በተረፈ አብሽሩልኝ። እወዳችኋለሁ። ሰላም።